ፋሚሊዎች የኔ ንጉሶች ማይ ኪንግ ማይ ፋሚሊ ፓንትናውል አወልቀዋለሁ። ገዳማ እኔ የጆሲ ልጅ አሁን ማለት ነው። ካንድ ሰው ጋ እነ ጆሲ የሉም ማለት ነው አሁን ሰው ጋ የጆስ ልጅ ማን እንደሆነ ላሳያችሁ። አሳዩልኝ አሳዩልኝ፣ ይችል ላሳዩልኝ፣ ቆይ ትመልስም ድርገምላት። የጆስ ልጅ ጌመሩ ጌመሩ ጌመሩ ጌመሩ እየላከ ነው፣ እየላከን ነው፣ እየፈለግን ነው የሚጫወቱ እስካሁን የለኝም። ጀግና ፓንቴን አውልቅ። አረ በስመ አብ ደና ሰው ልጅ ደግሞ ወዳችኋለሁ ወዳችኋለሁ። አብዛኛ ሰው በውስጥ ከጆስ ጋር አትገናኝም። አባት አይደለም ወይ እንገናኛለን።

ይሻል አንድ ሰው እየላኩ ነው። ጌም እስኪ ማንነታችን እናሳየኛ። እኔ ጆሲ ልጅ እንደሆንኩ ማንነቴን ላሳያቸው ላሳያቸው እየላኩለት ነው። ዮናታን ዮናታን ጋር እየላኩለት ነው ግን አይመልስም። ክሌም እያደረገው ነው ይሉና ንገሩት። ዮናታን ዮናታን ደረሰ ሄዱና ንገሩት፣ ዲክላይን እያደረገብኝ ነው። ለምንድነው የምታደርግበት በሉት? ለምንድን ነው በሉት፣ እየስ ልጅ እየላከል ነው በሉት